በዚህ ምክንያት ቀዳሚት ሰንበት ሰንበት ዓባይ ትባላለች። ኢየሱስ ክርስቶስ በመቃብር አርፎ የዋለባት ዕለት በመሆኗ በሌላ መልኩ ደግሞ ቀዳሚት ሥዑር ወይም ደግሞ ቀዳም ሥዑር ትባላለች። በዚህም ትጠራለች። ሥዑር መባሏ በዓመት አንድ ቀን ስለምትሉ በዓመት አንድ ቀን ስለምትገኝ ነው። ሌላው ቀን ቅዳሜ ሁሉ ኖርማል ነው፣ የተለመደው ነው። ይሄኛው ግን በሌሎች ቅዳሜ ጾም የለም መጾም የለም። በዚች ዕለት ግን ጾም ስላለ ከሌሎች የተለየች ስለሆነች ነው የተለየች የተባለችው ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወላዲተ አምላክ ቅድስት ድንግል ማርያም እና ወላጆቹ ቅዱሳን ከዋለበት ይውሉ የነበሩ ደቀ መዛሙርት በሁለት ይከፈላል። አንደኞቹ ማንኖቹ ከዋለበት የሚውሉ ካደረበት የሚያድሩ ሚስጢር የማይከፈልባቸው ናቸው የእርሱ የራሱ የተባሉ የማን የተባሉ የክርስቶስ የእርሱ የራሱ የተባሉ ከዋለበት የሚውሉ ካደረበት የሚያድሩ ሚስጢር የማይከፈልባቸው ናቸው ሁለተኛ ሁለተኞቹ ደቀ መዛሙርት ደግሞ ተምረው ውለው ወደ ቤታቸው የሚሄዱ ናቸው ተምረው የእርሱ የራሱ ይላቸዋል፣ ስቦ የእርሱ የራሱ የተባሉ ናቸው። እነዚህ ወዳጆቹ ከዋለበት ይውሉ የነበሩ ካደረበት ያድሩ የነበሩ ተስፋቸው የነበረው መድን ዓለም ክርስቶስ በለትአል በመልዕልተ መስቀል ላይ ተሰቅሎ ወደ መቃብር መውረዱን ሲያዩ የእሱን ፍፃሜ ነገረ ትንሣኤውን ሳናይ አንበላም አልጠጣም ብለው ተከልክለው። ቀዳም ሰንበት በጾም አትታወቅም፣ በጾም የሚያውቃት የለም፣ ከዛ በፊት የጾመባትም የለም። የእረፍት ቀን ስለሆነች በዚህ ችነት ቅን የእሱን ትንሣኤ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤውን ብርሃነ ትንሣኤውን እስከሚያዩ ድረስ በአፋቸው እህልም ውሃም አልገባም አልቀመሱ። ዛሬ ይህንን አብነት ምሳሌ በማድረግ ዛሬ ክርስቲያኖች የተዋህዶ ልጆች የተቻላቸው ከዕለተ አሙስ ጀምረው ለሁለት ቀናት ያከፍላል። ያልተቻላቸው ደግሞ አልብለት ማታ ቅዳሜም ቀዳሚን ጾመው ይውላሉና፣ ቀዳሚ ጾሙ ወይም ደግሞ የተለየች ቅዳሜ ከሌሎቹ የተለየች። ሌሎቹ ራስ የራስ ናቸው የምናስበት ነው። ከሰይ አብይ ጾሞ ከሰይ ኦስታር ከሰዓት ቅዳሴ ነው። ቅዳሜ ግን ሰላም ማይጾም ጠዋት አቅዳሴ ነው። ይቺ ቅዳሜ በዚህ ምክንያት የተለየች ቅዳሜ ተብላለች። ከዕለተ ሆሣዕና ማግስት ጀምሮ እስከ ስቅለት ድረስ ሲሰግዱ ሲጸልዩ የነበሩ ምዕመናን በዚች ቅዳም በቅዳሜ ዕለት በቅጥረ ቤተክርስቲያን አሁን እኛ ልክ እንደተሰበሰብ ነው ማለት ነው። አሁን ልክ እኛ እንደተሰበሰብ ነው። በቅጥረ ቤተክርስቲያን ከሰኞ ከዕለተ ሆሳና ማግስት ከሰኞ ጀምሮ እስከ ዓርብ ድረስ ሲጾሙ፣ ሲሰግዱ፣ መከራውን ሲያስቡ ቴራይ ላይ ሲሆን እዚዮ ተሳሃለን ሲሉ የነበሩ አቤቱ ይቅርበለን እያሉ ሲሰግዱ የነበሩ ምዕመናን ሁሉ በዚች ዕለት በቀዳሚት ሰንበት ጠዋት ወደ ቤተ ክርስቲያን ይሰበሰባል። የጠዋት ጸሎት ሲፈጸም ካህናቱ ቅድም እንደተዘመረው ገብረ ሰላመ በመስቀሉ፣ በመስቀሉ ሰላምን መሰረተ፣ በመስቀሉ ሰላምን አደረገ እያሉ ቄጤማ ያድላል ቤተ ክርስቲያን ያለ ምክንያት ምክንያት ሳይኖራት የምታደርገው ምንም ነገር የላትም። ስንዱ እመቤት ናት። አሁን አንዳንድ ጊዜ ቄጤማውን ይዘን ጭንቅላታችን ላይ አፍረን ስንወጣ፣ ግራ የሚጋቡ ጥያቄ የሚጠይቁ ሰዎች አይጠፉም። ለምንድን ነው ቄጤማ የምታስቡት ምንድን ነው ምክንያቱ? ደግሞ ከትንሣኤው ጋር ምን አገናኘው የሚሉ አይጠፉ። ይሄ ምክንያት አለ። ቄጤማው በብሉይ ኪዳን ስናነብ ቄጤማ የምስራች ምልክት ነው። በኖኅ ዘመን የሰው ልጆች በእርኩሰት በመዳራት ይኖሩ ነበር። ሴቱ ከወንድ መገናኘት ትተው ወንዶች ከሴቶች ጋር መገናኘት ትተው መገናኘት ትተው ለሰው ባልተገባ ሁናቴ ለሰው ባልተገባ መልኩ ከሰው ከሰውነት ዝቅ ብለው ወርደው ተዋርደው ሴቱ ይሄንን መንግስትን የተቀበለው ክርስቶስ ክብር ይግባው ሎቱ ስብሐት ክብር ይግባውና እየተናቀበት አሁን ዓለም በመከራት በረሃብ በጦርነት የሚታመሰው ዓለም ክርስቶስ ኢየሱስን ስለናቀ ዓለም አርጅታለች። ዓለም በጣም አርጅታለች። ዓለም ለኃጢአት እጇን ሰጥታለች። ራቁን መሄድ ለሰው ያልተገባ ነገርን ማድረግ እንደ ክብር ነው ይቆጠሩ በሎ ዘመን እግዚአብሔር ሰውን በመፍጠሩ ተጸጽቶ የሰማይ መስኮት ተከፍቶ ሰዎች ተደርጎ በማይታወቅ ታይቶ በማይታወቅ የተለቀለቁት ከዝሙት የተነሳ ሰው ኃጢአትን ቢሰራ ሌሎች ኃጢአትን ቢሰራ ከራሱ አካል ውጭ ይሰራ ዝሙትን የሚሰራ ሰው ግን በራሱ ሰውነት ላይ ይሰራል ዛሬ በአውሮፓ በአሜሪካ በካናዳ ብትሄዱ አሻንጉሊት አድርገው የሚኖሩ ራሳቸውን አግብተው የሚሆኑ ሰዎች ራሳቸውን አግብተው ሚስት አልፈልግም፣ ለራሴ ሚስት ራሴ ነኝ፣ ባህል አልፈልግም፣ ለራሴ ባህል ራሴ ነኝ ብለው በዚህ ሕይወት የሚሆኑ ሰዎች ጥናቶች እንደሚያረጋግጡት ቢያንስ ዘጠኝ አይነት ጋብቻ እንኳን በመዘመን የጥፋቷ መጣ የጥፋቷ የመጣበት ምክንያት ሰዎች ይዳጉ ስለነበረ፣ ሰዎች ራቁታቸውን የሄዱ ስለነበረ እግዚአብሔር የፈጠረውን አካል ሴቶቹ ስለማይሸፍኑ ወንዶቹ ስለማይሸፍኑ ክርስቲያኖች አካሎቹ ሸፍኑ። የሚለው ሐሳብ ጽንሰ ሐሳብ የመጣው አካልን ለመሸፈን ነው። ደረታቸውን ገልጠው የሚሄዱ እህቶቻችን፣ ሰውነታቸውን ገልጠው የሚሄዱ እህቶቻችን የዚህ የዝንጉት መንፈስ ዋዜማው በኖህ ዘመን ኖህ ብቻ ሲቀር ኖ ከዛ በፊት የጥፋት ውሃ መጥቶ አይተ ያውቅ ወይም ደግሞ ከዛ በፊት የጥፋት ውሃ ስለመኖሩ ወይም ስለመዝነቡ የተጻፈ ምንም ታሪክ ለው። ጻድቁ አባታችን ኖ ይመጣል ስለተባለው ነገር ይላል ቅዱስ ጳውሎስ፣ ብርሃነ ዓለም ቅዱስ ጳውሎስ በእብራውያን ከአንድ ጀምሮ እስከ ፍፃሜ መራፍ ላይ ስታነቡ እምነትን ተርጉሞ ባስተማርበት ምዕራፉ ላይ አብነት አድርጎ ከሚያነሳቸው አባቶች ውስጥ አንዱ ነው። ኖ ስለማይታየው ነገር አስቀድሞ አምኖ ነው፣ ስለማይታየው ነገር ስላላየው ነገር ተደርጓል ተብሎ ስላልተጻፈው ነገር ከዚህ በፊት ስላልተደረገው ነገር መርከብ ስራ ነው እንደ ለምንድነው የምሰራው ብሎ ከእግዚአብሔር ጋር አልተነካከ፣ በእምነት ይሻል እሱ መንገድ ሲሰራ ዘማውያኑ የእግዚአብሔር መንፈስ የራቃቸው ሰዎች ያሾፉበት ያላገጡበት ነበር። ኖ የእግዚአብሔርን ማስጠንቀቂያ አምኖ ተቀበለ። ዛሬ እግዚአብሔር ሲያስጠነቅቀን አምነን የማንቀበል ሰዎች ብሎች ነ የእግዚአብሔርን ማስጠንቀቂያ የማንሰማ ለምንድን ነው? በሀገራችን ጦርነት የበዛ ለምንድን ነው? እርስ በእርስ መስማማት ያቃተ ለምንድን ነው? በዘር መቋንቋ የተከፋፈልን ነው ለምንድን ነው? ዛሬ አሁን እኔ ያለሁበት ሀገር በጣም የሚያሳፍረው ሁኔታ ትሮኒስ ገባ ማውቀው በፕሮቴስታንቱ አለምነ የትና ቤተ ክርስቲያን፣ የትና ቤተ ክርስቲያን፣ ያሳፈራል። ለመጥራት ነውና፣ ኦሮሞው ለብቻ፣ አማራው ለብቻ፣ ትግሬው ለብቻ ተከፍሎ ቤተ ክርስቲያን የሚከፍልበት ወይም ደግሞ ሲጠራ ደነግጥ ነበረ። አሁን ግን ተወጥቶ መጣና እኛ ቤት መታው። ሞባይሎቻችን፣ ግን ይሄ ሞባይል የሚገርማችሁ ነገር አሁን፣ ትላንት ስታዘብ ነበርና ብዙ ሰው ጸሎት አይደለም የሚከታተለው፣ ሰው ሁሉ ሞባይል ያዘዋል። ማነው ይዘለ ሁሉ ይቀርታል። ለማንም ሁሉ አንዳንድ ጊዜ ኢትዮጵያ ላይ እንግዲህ በጣም ክብረ በዓል ሲናፍቅ ከዩቲዩብ ምናምን ሰው ሁሉ ሞባይል ሲባል ማንም የሚዞር ሞባይል የሚያጫጭ ነው። አንዳንድ ጊዜ ሴጣን ቤት በኩል እንደሚመጣ አባት በአምልኮ ሰዓት ሞባይል አብሮ ተቀበለ እግዚአብሔር ሲያስጠነቅቀን፣ እግዚአብሔር በአባቶቻችን በካህናት በብፁዓን ሊቃነ ጳጳሳቱ በቆሞሳቱ በመምህራን ላይ በዲያቆናቱ ላይ በሴቱ ላይ በወንዱ ላይ አ ሲያስጠነቅቀን ልንሰማ ይገባል። የእግዚአብሔርን ማስጠንቀቂያ ኖ ማስጠንቀቂያውን ሰማ መልከሙ ሠራ፣ በእምነት ሠራ በእምነት መርከብን አዘጋጀ። ከዛ በኋላ የጥፋት ውሃ መጣ፣ ምድር ተጠቀለቀች። ወደ መርከቡ ከተጓዙት ወይም ደግሞ ወደ መርከቡ ከገቡ